ከዚህ በፊት መኪና ላለው ወንዳርን ጠለሹ ሄድ ሹፎን፣ አሁን ደግሞ ደገምሹ መኪና ስታያረላ አንቺ ሲጀምር ባህሪሽ ነው። ጉድ፣ ጉድ፣ ጉድ፣ ጉድ፣ ጉድ ቤተሰብ፣ ጉድ፣ ጉድ። ትላንትና እንግዲህ ፍቅር ብሩ ከሚባለው ልጅ መኪና ገዝቷ መጣላት። ከዛ በኋላ ፈቲ የምትባለው ምናለቻት? ከዚህ በፊት ራሱ መኪና ያለው ወንድ አይተሽ ፉፉን ትተሽ ሄደሻል፣ አሁንም ደገምሽው፣ ይህ ደግሞ ባህሪሽ ነው ብላ ቆጭ አለችላቸው ማለት ነው። ቀጥሎ ደግሞ ፍቅር በጥፊ አጮለቻት። ሶስተኛው ደረጃ ደግሞ አብርሽ እና ሩታ ትላንትና ለምን ጠፉ ስትሉም ለነበራችሁ በሙሉ መልስ የምታገኙት ይሆናል። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። ሰላም አሰላሙአለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልጅ ደህና ናችሁ? በያላችሁ በሰላምና ጤና ደስታ አመኛላችኋለሁ። እናንተ ላይክ ሼር ሰብስክራይብ አድርጉኝ 10 ሺህ አስገቡኝ። አዎ አሁንማ 10 ሺህ አስገቡኝ። እና ትናንትና ፍቅር ብሩክ የሚባለው ልጅ መኪና ገዝቶ ገዝቻለ ብሎ አመጣና አቆመ። ከዛ ልጅቷ ደግሞ እናንተ ልክ ልካችሁ ትነጋገራላችሁ አይደል? በቃ ልክ ልካችሁ ኮሜንት ተነጋገሩት። የሚያስቀምጥ ያስቀሩት ነገር የለም። ዩቱበር ሲባል በሙሉ ማለት ነው። ልክ እንኪቅመሽን ከቅመስ ነው እንዴ? አትከባበሩም እንደ እርስ በራሳቸው እንዴ? ወይኔ በላቸው ወይኔ በላቸው እንትና ራሱ ማን ነው? ብሩ ከሚባለው ለአፋ አድ እንቅ አድርጎ ወደ እዛ ስቦት ነበረና፣ አረ ጋይስ ልክ ልካቸው እንደዚህ በሰበቡ ልክ ልካቸው እየተነጋገሩ ነው። አረ አምጣው፣ የእናንተ ሰው። እኔ እንደናንተ አያድርገኝ። እኔ በክብር አልደራደርም። ልክ ልኬ እንዲነገረኝ አልፈልግም። እውነቴን ነው የምላቸው። እና ልክ ልካቸው ነው የሚነጋገሩት። ጨርሰው ማለት ነው። አብርሽ ትላንትና ገሬ ሩታና አብርሽ ትላንትና ጠፍታ፣ ለምን ጠፉ እንዴ? ለምን አልመጡም? እውነት ለመናገር ሁሉም በር በር እያያቸው ነበረ። ሌላ ደግሞ በኔትወርክ ምክንያት ነው። ሌላም የሚለቅሰው ነበረ እነሱ አካባቢ የሚኖር እና ኔትወርክ የለም። ዝናብ በኃይል ዝናብ አለ መሰለኝ፣ በአሁን ሰዓት እየዘነበ ነው ተባለ። ውድ ቤተሰቦች፣ ባለፈው ዝናብ ድርቅ ብሎ ነበር። አሁን ደግሞ እየዘነበላቸው ይገኛል። ደግሞ ሸገር ማለት ነው። ምን ሊያበቅል ነው የሚዘንበው? ምንም የለም። እንት አስፋልትና ደረቅ እንትን ነው ያለው። ምን ነበረበት ወደ ገጠሩ ዘንቦ ድሆችን ቢበሉበት። እውነቴ ነው እምላችሁ፣ እና እንደዛ ነው እላችኋለሁ። ሌላ ደግሞ ዝግጅት ላይ ናቸው። በነገራችን ላይ አምስት አምስት ቀን ነው የቀራቸው። አምስት ቀን ነው የቀረ ነው። ብዙም ቪዲዮ ላንሰራ እንችላለን የተወሰኑ ናቸው የዝግጅት ቪዲዮዎች የምንለቀው እንጂ ከዛ በላይ አንለቅም ብለዋል ማለት ያ ማለት አምስት ቀን ነው የቀራቸው፣ ዛሬ 24 አዎ ዛሬ ቀን 24 ነው። ስለዚህ አምስት ቀን ነው ቀን 30 ዱባይ ነው የሚገቡት አይደለ? ቀን 29 እስከዚያ ድረስ አምስት ቀን ነው። እስከዛ ድረስ ደግሞ ግዴታ መጨረስ ስላለባቸው ነው እላቸዋለሁ። ውድ ቤተሰቦች፣ ሻንጣሽ አዘጋጅ፣ ሻንጣህን አዘጋጅ፣ እንደዛ ነው የሚባባሉት። እና እኔ ደግሞ ሌላማ ሌላ ወሬ ነገር ሊያመጡብን ብዬ ፈርቼ ነበረ። ነገር ግን አይደለም እላቸዋለሁ። ግን እኮ ናፍቁን እናንተ። ጭቅጭቃቸው ራሱ እኮ ይናፍቃል። እንደዚህ ልጆች ኖ እንዴ እውነቴ ነው ምላችሁ። ከፈለጋችሁ ስትጨቃጨቁ ተደባደቡም አለች። ዘ የምትባሉ አለች ማለት ነው። እና ተደባደቡ፣ ተፈነካከቱ ምም እናንተ ብቻ ኑ አለች። እና ሲጠፉ ራሱ ቀዝቀዝ ይላሉ ሚዲያው፣ ለምን እንደሆነ አላቅም እኔ እውነት ነውላቸው ቀዝቀዝ ለት ቲክቶክ በለው የተው በሉ ተኝቶ ውሎ ያድርበታል፣ እንጂ አይነሳም ንቅንቅ ነቅነቅ እና እንደዛ ነው እላቸዋለሁ ውድ ቤተሰቦች። አምስት ቀን ነው የቀራቸው ቀን ሰላሳ የሚገቡበትን ቀን ስለሆነ ስድስት ቀን ነው ብላቸው እንዳቆጥሮት። ምክንያቱም ቀን ሰላሳ እዛ ነው የሚገቡት። ቀን ሰላሳ ሻንጣቸው ጎትሰው መውጣት ነው ያለባቸው እንጂ ከቤት እስከዛ ያን ቀን ሰላሳ ሻንጣቸው ማዘጋጀት አይደለም ያለባቸው፣ ውላቸዋለው በቃ ነው ያለው ነገር። ትናንትና በኔትወርክ ምክንያት ለው ሌላም የሚለቅሰው ነበረ፣ ነገር ግን አልሰራላቸውም። ዝረብ እየቀጠቀጠው ይገኛል ማለት ነው እና በደንብ ይዝናብላችሁ በደንብ ጠጥታችሁ ነው። ምናልባት ዱባይ ዝረብ የለም ድርቅና፣ ማለቴ ሙቀት ነው። እኛም ጋር ሙቀት እየገባ ይገኛል እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። ሌላስ ወሬ ልንገራችሁና ፍቅር ያው መኪና ተገዝቶ ሲሰጥሽ ለምን ሄድሽ ከብሩክ ጋ? እና ፍቅር ለምንድን ነው የሄድሽ? ሲቀጥል ደግሞ ሴቶች ለምንድን ነው ራሳችሁን ዝቅ የሚያስደርግ ስራ መሰሩት እንል ነበረ ከዚህ በፊት ራሱ። አሁን ትላንትና ደግሞ ሲሱቁ አየኋቸው ማለት። ፍቅርም ሳቅም ልጧታል። ሄዳችሁ የጠፈጠፈችበትን ፓርት ላይ ከፊት ለፊት ማለት ነው። ፍቅር ሳቀች፣ ከዛ ዞር ብላ ሳቀች። ወይ በላቸው እናንተ እኛ እኮ እናገኘዋለን። እና ልጅቷም ደግሞ ሳቀች እና ዞር ወራለች ወደ ፉዓድ ማለት ነው። እና ህዝቤ እኮ ማለት ነው ተበጣብጣችኋል፣ ተጣልታችኋል ብሎ ው ፉዓድን ከፍ ዝቅ ይደረጋል፣ በዛ በኩል ፍቅርን ከፍ ዝቅ። በነገራችን ላይ ማለት ነው በኛ ለምሳሌ በአብርሽና በፍቅር ደጋፊ ወይም ደግሞ አድናቂ የምትሰደቡ ልጆች አላቸው። ግን ማለቴ አብርሽን ልምጥርግ የምታደርጉ ወይም ደግሞ ሩታ ልምጥርግ አድርጋቸው የምትሰደቡ አላቸው ወይስ የላቸው? አልገጠማችኝ። ባለፈው ነበራቸው ብለን አስጥተን ነበረ።

ተግባር እና ሚስጥናቸው የሚሰሩትን ነገር ይተዋወቃሉ። ዞም በለ ስንል ስንል ማለት ነው። ሳትተው ይቀርምን? አሁን ይኑር አይኖር ሰው አላውቅም። እና እነሱ አንድ ናቸው አንድ ምንም እንደዚህ ቁረጥ ቢደረጉ የማይቆረጡ ሰዎች ናቸው። እንደውም ሙድ ነው የሚይዙባችሁ በእናንተ። ስለዚህ አርፋችሁ ቁጭ በሉ ለማለት ደሆነ ማለት ለይታቸው አትሰዳደቡ፣ አታድንቁምም። እነሱ በደንብ ይተዋወቃሉ እና በደንብ ባደርገው ነው የሚያጧጥፉት እዛው ማለት ነው። ስለዚህ እኛ ነው የሚያባሉን እንጂ እኛ በቃ ሞኝ መሆናችን አውቀው ማለት ነው አከሌ ከሌ ደጋፊ አከሌ ከሌ ደጋፊ እያሉ ያባሉናል ወይን በላቸው ለማንኛውም ውድ ቤተሰቦች ሰቦቼ የአብርሽነርተ እንግዲህ ዛሬ ይለቀቅላቸዋል ቪዲዮ ማለት ነው ፎቶም ሊፖስቱ ይችላሉ በነገራችሁ ላይ ዛሬ ሊፖስቱም ይችላሉ ስለዚህ ምንም የተፈጠረ ነገር የለም ሌላ ነገር የተፈጠረ መስሏችሁ ከሆነ ምናልባት ምንም አይነት ነገር የተፈጠረ ነገር የለም አምስት ቀን ነው የቀራቸው ስለዚህ እሱ እሱም አለብን ያው የተወሰነ የዝግጅት ቪዲዮ ነው የምንለቀው እሱ ደግሞ በኔትወርክ ምክንያት አለቀቅንም፣ ስለዚህ እንለቃለን ብለዋል እላችኋለሁ። ሌላ ወሬ ምንም አይነት ነገር የለም። እኔ ትላንትና ሩታ ተልከሽ ነው ወይ ብዬ ነበረ ያንን የፖሰተችው ማለት የልጅቷ እንደዚህ አይነት ነገር እንትን ስለሌለባት እንዴት ብዬ ነበረ ያው ምናልባት ማለት ከዱባይ በኋላ ከዱባይ በኋላ እኛ ምን አገበንተ ብፈልጉ ማለት ነው። ያው መድረሻ ያኔ አሁን እንትን ተመልካችን ተናግራችሁ በቃ ብዙ ሰፍ ብለው የሚጠብቁ ሰዎች ስላሉ ግዴታ መምጣት አለባቸው። እኔ እውነቴን ነው የምላችሁ እንዴ እኔ መደናገርኩኝ። በውስጥ መስመር ራሱ ና እንዴ አሁን ራሱ ቢቀሩ ማለት ነው ተመልካች ምን አክል እንደሚያዝንባቸው ተመልካች ምን አክል እንደሚወርድባቸው የታወቀ ነው። ስለዚህ አልፎ ቁጭ ብለው ይምጡና ከተመለሱ በኋላ ይጀምረው ብዬ መረጃ ላኩኝ እንዴ የማየው ነገር እኮ ነው ጋይስ የምር የማይሆን ነገር ነው እና ጸጌ ደግሞ በጎ አስቀምጠዋለች በግተራ ወስዳ ማለት ነው ስለዚህ ሲመለሱ ይበሉታል እናንተ የኢትዮጵያ ስጋ ናፈቀኝ እኮ እዚህ ሳውዲ ላይ እኮን ያልበላም የሳውዲ ስጋ አውዝ ቢላ ለም እንደሆነ አላውቅም ያኔ በቃ ደስ አይለኝም ስተፍሩላ ሌላ ዚህ መላይ ቅሪ በላይ ምግብ ምግብ ነው ግን አልወድም በጨራሽ በጭራ ሽታው ራሱ እንዲለካ አልፈልግም እና እንደዛ ነው እላቸዋለሁ ምን በልተው ነው የሚያድጉት አላውቅም ስለዚህ ጸጌ ምናልባት ቀምሳ አይታው ነው መሰለኝ ከዚህ በፊት የነበረው ስጋ አይጣፍጥም ብላ ይሁን የበግ ዋጋ ለማሳወቅ ይሁን ብቻ አላቅምና በብዛት ግን ለእናንተ ነው እየተባለ ነው፣ ግን አይደለም ለኛ አይደለም። እውነት ለመናገር በደንብ በደንብ እንትን በሉ ፈትሹ፣ ውስጥ ገብታችሁ ብጥርጥር ያደርጋችሁ አበጥሩት። በግ በጉን ይዛው ለምን እንደመጣች ይገባችኋል። የዛን እውነቴ ነው ብላችሁ እንዲያውም እዛው እንገናኝ ብላ በወሰደችው ትላንትና ራሱ። ስለዚህ ለምን እንደሆነ እንግዲህ አበጥራችሁ መድረስ ትችላላችሁ ለማለት እወዳለሁ። እና ጋይስ፣ የዛሬ ሰው ይበለን ነው የሚባለው። ዱባዮች ደግሞ ተዘጋጀ። እውነት ለመናገር የዱባዩ እውነት ነው ውሸት አይደለም፣ ብቻ ትላንት እንትና አሩታየ ማለት ነው ስትፎስድ ይህንን ነገር አሁንም ሊጀመር ነው እንደ ወይስ ምንድን ነው የሚለው ነገር ላይ እኔ አረ፣ እውነት ለመናገር በጣም ነው ተሸማቀቁኝ የነበረው ነገር ግን አይደለም፣ ሊመጡ ነው እሱ አምስት ቀን ነው የቀረው ተብለዋል። ሰላሙን ውድኝ በያላችሁበት ቤተሰብ።